እንግዲህ ቲና ኻሊብን ከዚህ ዓለም አስወገደችው። ምክንያቱም አብረን ደስ የሚል ጊዜ እናሳልፍ በማለትም እንድፈታህ ከፈለግ ይህን ውለታ ዋልልኝ አለችው። እርሱም እሷን መገላገል ስለፈለገ እሺ አላት። እሷ ግን በጣም ባረመኔነትና በክፋት በጭካኔ የተሞላ ድርጊቷን ቀጥላም በሚጠጣው መጠጥ ውስጥ መርዝ ጨምራ አሰናበተችው። አባባ ከልባቸው ተሰበሩ። ሌላው አሁን እሷ እሱ ድፍት ሲልላት የኻሊብን ስልክ ተቀብላ እንዳለ በሱ አካውንት ያለውን ብር በራሷ አካውንት አዟዙራ እርፋለች። በጣም ያሳዝናል። እናም ኻሊብ አልፈልግም መጠጣት ቢላትም፣ ይህ ኮ የመጨረሻ ማስታወሻ ነው። ስለዚህ እባክህን የዛሬን ውለታ ዋልልኝ በቃ ከዚህ በኋላ ከህይወትህ እወጣለሁ አለችው። ኻሊብን በዚህ ልታታል ከሆነ ሲላትም፣ ላታልል አይደለም የመጨረሻ ከቤትህ ልወጣ ነው አለችው። እሱም እሺ አላት። እሺ እንዳላትም ቀጥታ ወደየት ነው የሄደችው? ወደ ክችን ሂዳ እንግዲህ ከመጠጦርስ ውስጥ መርዙን በመጨመር ኻሊብን እንጠጣ እራት ግብዣ በማለትም እንዳይሆን አድርጋ እንዲጠጣ አደረገች። ከዛም እሱ ድፍት ሲልላት፣ እሷ ገንዘብ ስለሆነ ከምንም ከማንም በላይ አሁን ላይ የሚያስፈልገው ገንዘብ ነው በማለትም ለዳኔም ነግራው ነበረ። በቃ እኔንም አትፈልጊ ሲላትም፣ አዎ መጀመሪያ ገንዘብ መኖር አለበት አለችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰዎች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ትሁት ዛሬ በጣም ጥልቅ ሀዘን በኻሊብ በኩል ተጠንቀቅ እያለች ግን ደግሞ ቲና የምትመጣበትን ነገር አናውቅምና ራስን ጠብቅ ብለው ነበር ኻሊብን ይሄ ከራት ግብዣ በስተጀርባ ያለ በጣም ያስፈራኛል፣ ስትለውም እሱ ደግሞ አታስቢ፣ ምንም አታመጣም። አዎ በእርግጥ ቲና ታስፈራለች፣ ግን ደግሞ ይህን ያክል በድጋሚ የምሸወድ ጂል አይደለሁም አታስቢ አላት። እሷም እሺ፣ በቃ እንደዛ ከሆነ በማለትም ተስማማች ግን ብሩስ ይሁን እኔ ሄራት ግብዣ ካሊብ ምንም ደስ አላለኝም፣ እዋክህን ስትለው ምንም ጣጣ የለውም አታስብ፣ ትሁት አላትኝ ግን ተጠቀምህ አንድ ነገር ልንገርህ ብዬ ነው አለችው። እሱም ምንድነው ንገሪ ሲላትም፣ ትሁትም ይውልክ እንግዲ ቴና ምን እንዳሰበች አላቅም። በጣም መልካም ሰው ሆናለች፣ እንዳውም ስለዚህ ነገር ዳንም እያናገረ ነበረ ተቀየረችብኝ እያለ አለችው። ማለት እሱንም አላት። አዎ እሱ እንዴ በምን አመሹ እያታለለሽ ቢሆንስ ሲላትም አአ አ እኔ ላይ ብቻ ሳይሆን እሱም ላይ ስለተቀየረችበት ይህን ነገር በጣም ስለፈራ ነው የነገረኝ አለችው አ ልክ ነሽ። እንግዳው ውስጥ የሆነ ነገር አስባለች ማለት ነው አላት። አዎ እኔ የፈራሁት እሱን ነው ኻሊብ፣ ስለዚህ መጠንቀቅ አለብን። እኔ በጣም ፈርቻለሁ አለችው። አይዞሽ አትፍሪ በማለትም ተስማማ። እንግዲህ ቲና የመጀመሪያ ጥያቄዋ በትንሽ ብር እንለያይ ነበር። ይህን ሀሳብም ለዳኔ አልነገረችውም። እያቀርሽና እያሰብሽ ያለሽውን ነገር ንገሪኝ፣ ምንድን ነው ቢላትም፣ እሷ ግን ምንም ልነግርህና እዚህ ላስገባ አልችልም በማለት በመጠጥ ውስጥ መደበቅ ጀመረች። እንግዲህ እ ኻሊብን ገትታ በመገፍተርም ጣለችው። ምክንያቱም የጠጣው እንትን ቶሎ ስላልጣለው አንዷ መታ ወይም አባባ ወይም ትሁት መታ ሳይሞት ሐኪም ቤት ይወስዱታል በማለትም ገፍተራ በመጣልም ወደ ኋላ ሲወድቅ ከመድኃኒቱ ጋር ደንደሱን ስለመታው መቋቋም አልቻለም። እንግዲህ የእሱ መትረፍና አለመትረፍ እጅግ በጣም አሳሳቢ ሁኔታ ላይ ነው። ኻሊብ ከበፊቱ እየተኮሳተረባት ስላስቸግራት አሁን በፀባይ እሱን ገብታ አራት መቶ ሺህ ብር ስጠኝና ልፍታህ አለችው። እሱን በቃ እሽ በማለት ተስማማ። ግን አንድ ነገር አለ፣ በአራት መቶ ሺህ ብሩ ላይ አለችው ምንድነው? እሱ የመጨረሻ ትውስታ እራት እንድትጋብዘኝ ይፈልጋለሁ ስትለው፣ እሺ። ግን ደግሞ ወይንም እፈልጋለሁ ስትል፣ ወይን መጠጣት አስፈላጊ ነው አላት አይ ግድ ነው አው ይህ እኮ የመጨረሻ ተውስታዊ ነው። ምን አስበ ነው አለችው። እሱም እሺ ብሎ ተስማማ። ለአባባ ሁን ሄዶ የተፈጠረውን ነገር ነገረው። አባባም እና ታዲያ ለምን ትነግረኛለህ ሲሉም በጣም ታናዱበት ነበረ። እና አባባ አባቴ እኮ ነው፣ ለምንድን ነው የምትቆጣኝ? ሲልም ነገሩን ሁሉ በራሰ አበላሽ ተዋል። አሁን ደግሞ ላንተ ብዬ ስንት ተሰቃይቼ አካለ ጎደሎ እስከ ማድረግ ድረስ መናገር እስከ ማልች ድረስ አድርሰኛል። ስለዚህ ሲል አባባ እኔ እያሉ ማንም አይነካም። ሲልም እንዴ አንተ እያ ለመስሎኝ መናገር እንኳ እንዳልችል የተደረግኩበት? ሲልም እካሌ በጣም አዘነ። አሁን ቲና መጠጥ ብቻ ውስጥ እየተደበቀኝ ትገኛለች። ምን ሆነሻል ሲላትም፣ ዳኔ ምንም ምን እናት አይደለም። ምንድን ነው መጠጥ የምትጠጪው? አይ ዝም ብዬ። አረ ቲና ምን ሆነሽ ነው? የተፈጠረ ነገር አለ? የሰማሽው ነገር አለ አላት። ምንም እና ገንዘብ እሺ። ከዛ ቤት መውጣት አለብን ሲላትም፣ በፍጹም አልወጣም። ከዛ ቤት መውጣት ያለብኝ ገንዘብ የኔ ነው። ዝም ብዬ አልወጣም ስለዚህ እስከ መጨረሻው ይሄዳለሁ። እሺ አታማክሪኝ፣ አረዳሽም አላት። አይ ያንተ እርዳታ አያስፈልግም! አቶችኝም ጠልተሽኛል። አይ እንግዲህ ጠልችው አይደለም ግን ደግሞ ገንዘብ እንደሚቀድም ተረድቻለሁ። መጀመሪያ ገንዘብ መቅደም አለበት አለችው ቲና እና አንተንም አይህ በፍቅር መገዛት ወይም ደግሞ በፍቅር መሸነፍ ራስን በፍቃደኝነት ባሪያ ማድረግ ነው አለችው። ምን እያሰብሽ ነው ሲላትም ኻሊብ፣ ትልቅ ወጥመድ እያዘጋጀችውለን ነበረ። ዳኔ ግን ግራ ተጋብቶ፣ በቃ ዛሬ ሙድሽ ብቻሽን መጠጣት ነው መሰል የምትፈልጊው። በዛ ላይ የደስታሽን ቀን የምታከብሬ ነው የምትመስይው አላት። ምን አግቼ ደስታ ይኖረኛል ግን ደግሞ አለችው። ዳኔም ተነስቶ ወደ ቤት ሄደ። ዳን እንግዲህ አባባና ኻሊብ ሲያወሩ እንዳለ ሰምቷል እና የቲና ፍቅረኛ እንደሆነ ግን ደግሞ መናገር እንደሌለባቸውም ስለነገራቸው በቃ ያን ሁሉ ሰምቷል። እናም መስማቱ አባባ እና ደዳቸው ተደብቆ መስማቱ ተገቢ ነው ትውት ለቲና እንዳይነግራት አድርጊ። ለቲና ከነገራት መበላሸቱ ነው አላት። በጣም ከፍቶት እኮ ነው የወጣው እስካሁን ሳይነግራት ይቀራል አለቻቸው። አባባም ከነገራን ነገራ ነው። ካልነገራት ደግሞ አንቺ ቀድመሽ እንዳይነግራት አድርጊ አላት። አባባ እሱንም ተረዳው። ጨንቆት እኮ ነው፣ ተቸግሮ እኮ ነው፣ ለፍቅር እየከፈለ ያለው ዋጋ ነው አለችው። ነገርን ሰው እየበደለ ነገርን እያበላሸ ለፍቅር ዋጋ መክፈል ታዲያ መጨነቅ ምን ትርጉም አለው አላት። ከዛም ዳኒ ሳሎን ገደም ባለበት ሰዓት አባባ ዘዋለበት ድንገት ተጭንቅላቱ ቀና ሲል አባባ አለ። ልጅ ዳኔ ምን ነው እንደዚህ? ዳንኤል ምንነው እንደዚህ ደነገጥክ? ምን ሲለው እንደ አባባ ዛሬ ደግሞ ልጅ ዳኒ አልከኝ? አለው ልጅ ዳኔ ምን ነው ምንም። ወደ ውጭ አንተ ተቀመጥ፣ ወደ ውጭ ወጥቼ ልምጣ በማለትም ሄደ ኢደን እንግዲህ ከዳኔ ይጠፍታለች። እናም ትሁቴ እባክሽን ስልክ ደውይልኝና ድምጿን ልስማ ናፍቃኛለች አላት። ከዛ ትሁትም እዩልክ ይቅርታ የምጠይቃ ከሆነ ከጥፋትህ ወጥተህ የሷን ህይወት የምታስተካከል ከሆነ ነው። አልበለዛ ደግሞ እኔ ደውዬ የእኔን ድምጽ ሳይሆን ያንተን ድምጽ ስትሰማ ለኔም የመጨረሻ ጥላቻ ይኖራታል። ያላመንኩበት ነገር ደግሞ ላስታርቃ አልችልም አለችው እዋክሽን ሰዋሽ ዶኮ ያስታርቃል እዋክሽን አትጨክኝብኝ አላት አዎ መልካም ሰው ላይ ግን ይህን ጉድ ማድረግ አልችልም ምክንያቱም እዛው ጥፋት ውስጥ ናት ስለዚህ እሷ ደግሞ በጣም መልካም ሰው ናት እሷን ማጣት አልፈልግም ችግርህን እስካላስተካከልክ ድረስ ለእሷ መሆን እስካልቻልክ ድረስ በፍጹም አለችው እዋክሽን እሺ ደዊላት ይልክ እኔ ደውዬ በስልኬ ያንተን ድምጽ ስትሰማ ለቀጣይ ድጋሜ የሆነ ነገር እንኳ ሁኝ ብደውላ ስልኬን አታነሳ። ስለዚህ በፍጹም ውጣ ሌ ከዚህ አለችው። እሱም ወጣ። በእጅጉ የሚያሳዝን ነገር ነው። እናም አሁን ቲና በእንደዚህ ተለሳልሳ ገብታ አባቧ በእርግጥ ይውሎ አባቧ አለ አባቧ ቆጭ ብለው በሚያነብበት ሰዓት ሄዶ ካሊብ ዲናን እኮ ልትንፋታ ወሰነች። እንዴት በምን ይውሎ? አባባ አራት መቶ ሽብር ስጠኝና ከቤት ሉጥ አለችኝ። እኔ ምሽ ብዬ ተስማማ ነው። ደግሞ ሌላም አለሁ ማለቲ እራት ግብዣ የመጨረሻ ትውስታ ነው አለችኝ አለ። ምን ብሩ ሲሆን እራት ግብዣው ምንድን ነው ሲልም፣ እንግዲህ እናያለን። እኔ ከዚህ ከራት ግብዣ በኋላ ሌላ ነገር እንዳለ ምንም ጥርጥር የለውም። ህጻን ልጅ አይደለም፣ ራስን ጠብቅ አለው። እሺ የክፍል ሀገሩን ስራ ተውከው እንዴ ሲልም፣ እዚህ መሆኔን እንዴት መጣ እንዴት አወቅ? አሉት አባባ። እሱም ስራ ስትፈታ እዚህ እንደምትሆን ስለማቅ ነዋ አለ። ከዛም ምን ላድርግ? እሺ ስራችንና ስራችን ብቻ ነው የሚያዋጣል። ስለዚህ የክፍል ሀገሩን ስራ ተውከው እንዴ ሰው አስቀምጠህ ነው አለ አባባ። አዎ አባቤ፣ እንዴት አርጌ ልሄድ እዚህ ሁላ መሀል ጥዬህ፣ በዛ ላይ አንድ ነገር ብታረግህ ምንድን ነበር ማደርገው አለ አባባን በጣም አዘኑበትና፣ ኤውልክ ብዙ ጊዜ ስሰቃይ መናገር በማልችልበት ሰዓት እንዳልናገር ተደርጌ፣ ትሁት ስትነግርህ አይንህ ተውሮ፣ ልብህ ተሸፍኖ በፍጹም ነው ውጪ ከዚህ ብለ ልታባረራት ነበረ። አይ ስለዚህ ምንም አልሆነም። እኔኮ በጥበብ ያሳደግኩ ልጅ እንጂ ስሜታዊ የሆነ ሁሉን ነገር እንዳታበላሽ አይደለም። ከዚህ በኋላ ራሴ ማጣት አልፈልግም። ፈርተ ነው አለው። ፈር ፈርች ሳይሆን የሚሆነውን ነው እየነገርኩ ያለሁት። መኖር እፈልጋለሁ፣ መሞት አልፈልግም። ሲልም በቃ ሻባውብኝ በማለትም ኻሊብ ወደ ቤት መጣ። ቲና እራት ዛሬ መሆን አለበት ከዛሬ አያልፍም፣ ከቤት እንድወጣ አልትፈልግ የለ አለችው። ከዛ እሱም አዎ በቃሽ ታዲያ ምንድን ነው ሲላት፣ ምንም ደግሞ ወይንም እጠጣለሁ። ወይን መጠጣት ለምን አስፈለገ? አ የመጨረሻት ውስጥ አይደል እንዴ አለችው። እራቷን ከበላች በኋላ ወይኑን አንጥታ ለኻሊብ እንዲጠጣ አደረገችው። ሰብስክራይብ